ሰላም ደህና ይስጥልን ውድ የክስተት ዩቲዩብ ቻናል ቤተሰቦች፣ በጫካዎች ውስጥ የሚያስደነግጡና የሚያስፈሩ ነገሮችን እስከ ዛሬ አይታችሁ ታውቁ ይሆናል። ዛሬ በጫካ ውስጥ የተገኙ ዓለምን ያስደነግጡ ግኝቶችን እናያለን። አብሯችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁን ጀምር። የክስተት ዩቲዩብ ቻናል የአስር ሺህ ሰብስክራይበር ጉዞ አባል ለመሆን ቻናሉን ሰብስክራይብ ያርጉ። አንደኛ ሰው መሳያ አውልቶዎች በጫካዎች ዞር ዞር እያላችሁ ድንገት ይሄን ሰው በሳይ ነገር ብተው የሚሰማችሁ ድንጋጤ ከባድ ነው የሚሆነው። በስኮትላንድ የሚገኘው ይሄ ጫካ የጎበኙ ሰዎች የተሰማቸው ስሜትም ይሄ ነው። እንዲህ በምስሉ የምታያቸው በስኮትላንድ ቀራጺ ሮብ ሙልሆልድ የተሰሩት እንዲህ አንጸባርቂ ሰው በሳይ ቅርጻቅርሶች በሚያንጸባርቀው ገጽታቸው አለምን ቀልብ ገዝተዋል። ከተወለወለ ስቴል ና ስቴል እንደ አውሮፓውያን አቆጣጠር በ2012 ዓ ም የተሰሩት ቅርጻቅርሶቹ ለመጀመሪያ ጊዜ ለሚያያቸው አስደንጋጭ የሆኑ የእጅ ስራዎች ናቸው። ሮቢን ቅርጻ ቅርጽ ላይ የሰራው መታሰቢያ ድምቱ እስከዛሬ በዚህ ጫካ ላይ ለተንቀሳቀሱ ሰው ልጅ ዘሮች ይሆንልን በማለት ነው። ሌላ ተጨማሪ አስደንጋጭ ቅርጽ ላሳያችሁ። ይሄ በምስሉ የምታዩት ድኩላ ይሁን ፈረስ ወይም ሌላ ፍጥረት እንደሆነ ለመለየት የሚያዳግተው በዊስኮንሲን ስቴቨን ፖይንት ስክላፕቸር ፓርክ የሚገኘው ቅርጻ ቅርጽ በማታ የሚያዩት ምን ያህል ክልድንጋጥ እንዳይፈጥርበት ተሰሙት ስቲም አንተስ ብትሆኑ የሚሰማችሁ ስሜት ምንድን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሁለተኛም የሙሽራ ልብስ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ማሳዶኒያ ፔሬዝ የተባለ የውሃ ጉድጓድ ቁፋሮ ባለሙያ አንድ በተረሳ የድሮ ቤት ውስጥ ውሃ ቆፍሮ እንዲያወጣ ተቀጥሮ ስራ ይጀምራል። በዚህ መሃል ነው የሚያስደነግጥ የሚያስፈራ ግኝት ያገኘው። ማሳዶኒያ ያገኘው በራሱ የቆመ ሙሽራ ልብስ ከፊቱ በኩል የተቀደደ እንዲሁም በሽቦ የተጠመጠመ ነበር። ይህን ግኝት የባሰ የሚያስፈራ የሚያደርገው ከሙሽሮ ልብስ ስር የተገኙ ጸጉር መጠቅለያ፣ ሻማ እንዲሁም አዲስ የሆኑ አበቦች ናቸው። ማሳዶኒያ ይሄ ያገኘው ነገር ቢያስደነግጠውም ሀውልት እንደሆነ በኋላ አረጋግጧል። የዚህ ግኝት ዜና በትልቅ ሚዲያዎች ተነግሮም የኔ ነው ብሎ የመጣ ሰው አለመኖሩ ነገሮችን የባሰ አጠራጣሪ አድርጓቸዋል። ሶስተኛ ረጅም እግር ይሄ ቲክቶከር በጫካ ውስጥ የድምፅ ልምምድ እያደረገ ሳለ አስረቅራቂ ድምፅ ድንቅ መስረቅራቂ ይቺ ድኩላ ወደ ሱ የመጣችው እዚህ ጋር የሚያስፈራው ጉዳይ የድኩላ መምጣት ሳይሆን የድኩላዋን ሲቀርጽ ከኋላ የሚታየው ነገር ነው። ይሄ ቪዲዮውን ቲክቶክ ላይ ከለቀቀው በኋላ እንዳስተዋሉ የተናገረው ነገር ረጅም እግር ያለው ፍጥረት እንደሆነ ገልጿል። ፕሪ ሽ ሊንግ ር ሳን ንግ ፍሮም ስ ና አራተኛ፣ ባዶ ወገር እኛው በጫካ አካባቢ ቤት ላላችሁ ሰዎች ይሆንለን ቤታቸው በረንዳ ላይ በሌሊት እርጥብ የባዶ ግር ዱካ ብታገኙ የሚሰማችሁ ድንጋጤ ምን ያክል እንደሚሆን ሰቡት። በዚች በጫካ ውስጥ የሚገኝ ቤት ባለቤት ላይም የተከሰተ ይሄ ነው። ቤቷን በሌሊት ከፍታ ስታዩ እርጥብ ዱካዎች የቤቷን በረንዳ ሞልተውታል። ይህን ሁኔታ የሚያስደነግጥ የሚያደርገው ልጅቷ የምትኖርበት ቤት ከጫካ ጎን ያለ መሆኑና በግቢ ውስጥ ያለች ብቸኛዋ ልጅ የነበረች እሷ ብቻ መሆኗ ነው። ከዚህም በተጨማሪ ድኮ ወደ ቤቱ የሚገባ ነው እንጂ ከቤት የሚወጣ አይደለም። አምስተኛ አቶ ጠንቋይ። ይሄ በምስሉ የምታዩት ልጅ ለብቻ ወጫካ ውስጥ ዞር ዞር ሲል ያየው ነገር ለማመን የሚከብድ ያላችሁበት ሁኔታ እንድትጠራጠሩ የሚያደርግ ነው። ይሄ በሬዲት የተጋራ መረጃ የታሪኩ ባለቤት ብቻዬን ነኝ ብሎ ሲንቀሳቀስ አንድ ሰማያዊ ቀሚስ የለበሱ ባዶ እግር ግን በምቾት የኖረ ሰው ያለውን ገጽታ የያዙ ሰው ያገኛል። ይሄ በእድሜ ይጸና ያሉ ሰው ያለ ማቋረጥ ሲስቁን እንደነበርና በፍርሃት ጥኖ ሰላም ብሎ ሲያልፍ የተከሰተው ነገር ልብን ቀጥ የሚያደርግ ነው። ሰውየውን ሰላም ብሎ ካለፈው በኋላ አካባቢ በድንገት ጸጥ ይላል። ይህን ነው ሲፈራ ሲቸር ወደኋላ የዞረው፣ ቅድም ያገኘው ሰው አሁን የለም፣ አካባቢም ጸጥ ብሏል። ሁኔታውን ለማጣራት አካባቢውን ለሰዓታት ቢዳስስም ምንም አይነት ፍንጭ ሊያገኝ ስላልቻለ ጫካውን ጥሎ ወጥተዋል ለእኔ ግን ልዋንጫና ጋንጃ ቀላቅሎ ጭሶ ነው ይመስለኝ እናንተ የምታስባላችሁ ሀሳባችሁን ኮሜንት ላይ ያስቀምጡልኝ ስድስተኛ በአውሬ መሳደድ ጫካ ለመዝናናት ገብሳችሁ እንደሚያስጨንቅ አጋጣሚ ሲያጋጥማችሁ የምታደርጉት ምንድን ነው ያስፈራል እኒህ በቀጣይ የምናያቸው ጫካ ውስጥ የተገኙ አጋጣሚዎች በጣም የሚያስፈሩ የሚያስደነግጡ ናቸው። የመጀመሪያው ሄብ እንደምታዳምጡት ብዙ አንበሳው እያገሳ ነው። የዚህን እንስሳ ትክክለኛ ድምጽ ኮሜንት ላይ ያስቀምጡልኝ። በሰሜን አሜሪካ የሚገኙ የሚያስፈሩን ሰዓት ቢኒ ብቻ አይደሉም። ይህ በምስሉ የምታዩትና እንደ ጥጋበኛ ፍየል የሚጮኸው ሊክስ የተባለ የድሮ አውሬ ነው። ሌላ በጫካ ውስጥ የተቀረጸ አስፈሪ ድምፅ ላሰማችሁ። በምሽት ጫካ ውስጥ ሆናችሁ ይህን ድምፅ ተሰሙ ይሰማችሁ ፍርሃት ስሜት እሰቡት። እስቲ ይህ ሲሰማ የሰው ድምፅ የሚመስለው ድምፅ ያዩ ሰዎች በኦንላይን ይሄና አንድ በኦንላይን ይሄ አንድ ሊኒክስ ሌላን ሲጠራ ነው ብሎ ተናግረዋል። የዚህኛውን በማታ ጫካ አካባቢ የተቀረጸን ቪዲዮ አይታችሁ ምን እንደምታስቡ ሀሳባችሁን ኮሜንት ሊያስፍሩልኝ። እንደዚህ ያሉ ድምፆች በብዛት በቀበሮ የሚወጡ ሲሆን ሴቶችን ለማማለል ወይም በአካባቢ ያለን ቀበሮ ድኩላ ጥቃት ሳይደርስ በፊት ለመከላከል ይሆናል። ሰባተኛ በሙስ መባረር ይህ ሰውዬ ሙስ ተብሎ በሚጠራው የዱር አራዊት ጥቃት ተከፍቶበታል። በምስሉ እንደምታዩት ሰውዬውን አሯሩጦ ዛፍ ላይ አስወጥቶታል።

የሙስ ጥቃት በአሜሪካ ግዛት አላስካ ብቻ በአመት አስር የሚከሰቱ ሲሆን ይህ በጥቅሉ ሁለት የድብ ዝርያዎች ከሚያደርሱት ጥቃት የላቀ ነው። ይህን የአሜሪካ ለሚኖሩ ዲያስፖራ ቦታችሁ ላኩለት። ወንድ ሙስ በግለት ላይ እያለ እና አራስ ሙስ ከልጇ አጠገብ ሆና መቅረብ ለጥቃት ያጋልጣል። ምክር አልሰማ ብላችሁ በዚህ ሁኔታ ውስጥ ከገባችሁ ዛፍ ላይ በፍጥነት መውጣት የመጀመሪያው መፍትሄ ነው። ወይም ደግሞ በምስሉ እንደምታዩት በሩሲያ 18ኛው ክፍለ ዘመን አዳኞች ከድብ ጥቃት ለመከላከል የተሰራውን ሙሉ ለሙሉ በብረት እሾህ የተሸፈነውን ልብስ መልበስ የተሻለ አማራጭ ነው። ስምንተኛም የሴጣን አሻንጉሊቶች ፊልም ላይ በተደጋጋሚ የሚያስፈሩ አሻንጉሊቶችን አይታችሁ ታችሁ ታውቃላችሁ። አሁን ደግሞ በእውነተኛው ዓለም ያጋጠሙ አስፈሪ በጫካ ውስጥ የተገኙ አሻንጉሊቶችን አሳያችኋለሁ። ይሄ ምስኪን ሰው በጫካ ውስጥ እየተንቀሳቀሰ እያለ እኒህ የተሰበሰቡ አሻንጉሊቶችን ባንድ ቦታ አግኝቷቸዋል። እኒህ በብዛት ዛፍ ላይ የተታሰሩት ምን ማን እንዲህ እንዳደረጋቸው የማይታወቁ አሻንጉሊቶች ሲታዩ ድንጋጤን ይፈጥራሉ። ምናልባት የጫካው መንፈስ ህፃናት ለመሳብ የተጠቀመበት መንገድ ይሆናል። ይህኛ በምስሉ የምታየት አሻንጉሊት አንገተ መለሎ ሆኗል። ይህ ሲታይ የሚያስደነግጠው አሻንጉሊት በተንኮል እዚህ እንደመጣ በእርግጠኝነት ትገምታላችሁ። ይህን ማን እንዳደረገው ባይታወቅም አሪፍ የተንኮል ስራ ነው። ከአሻንጉሊት ወሬ ሳንወጣ እኒህ በምስሉ የምታያቸው ሰዎች ይህን አስፈሪ የስምንት ዓመት መሳ አሻንጉሊት በጫካ ውስጥ ያገኙበት አጋጣሚ የሚጠስ አደለም። የካናዳ ጫካ ውስጥ አዳኝ የሆነ ቀጣይ ባለታሪካችን የድኩላ ዱካ እየተከተለ ሲሄድ ያጋጠመውን ተመልከቱ። ከርቀት ሲታይ አስፈሪ የሆነው ነገር በቅርበት ሲያዩ ነገሩ በተገላቢጦሽ ነው የሆነው። በጥቁር ጨርቅ የተሸፋፈነ ነው የምታዩት የባርቢ አሻንጉሊት ናት። የዛሬ ቪዲዮ የዚህ ላይ ጨረስኩ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ እና የክስተት ዩቲዩብ ቻናል የ10 ሺ ሰብስክራይበር ጉዞ ቤተሰብ ለመሆን ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኑት። በዚቲ ዩቱብ ቻናል እንዲቀርብላችሁ የምትፈልጉትን ታሪክ ይሁን አስደናቂ ክስተት፣ ሀሳባችሁን ኮሜንት ላይ አስፈሩልኝ።